ደህና ነሽ? ይመስገን። አለ ቢሾፍቱ ና። ቢሾፍቱ ፍቅር ናችሁ። እኔ ከውብዬ ጋር ትዳሬ የመሰረትኩት ቢሾፍቱ ነው። ትዳሬ መጀመሪያ ውብዬን ያገባት ቢሾፍቱ ልጅ ናት። ቢሾፍት፣ ቢሸፍቱ ልጆች እኮ ፍቅር ናቸው። ኮምፕሊት አድርጉለት ዋይፋ እየሰራ አይደለም። አሁን ተለየችኝ፣ ምን ይሰራል? ኧረ ታረቃት፣ ክርስቲያን ተስፋ አይቆርጥም። እሺ አባዬ፣ ሁላችንም እናጠፋለን ጎበዝ አንተ ደግሞ ወደ ቅዱስ ሚካኤል ከሄድክ ትድናለህ፣ ደህና ትሆናለህ። ቅዱስ ሚካኤል ይረዳ። ካልሽ ተስፋ ትቁረጥ። በጸሎት አስቢኝ። ሰላም ነው ግን ሰላም ነው። የት ነው ያለ ታዲያ? ሚካኤል ጠበል ተነከርኳል። እኔ ሱቅ ነኝ። ብሩ እንዳግመት እንዳታረገው እሺ። እሺ አላረ እሺ አላረ አው ጸሎት ጸሌ ከልጆቻችን ምንም ይበልጣ የለም። መቤትን ምንም ነገር ማለት ነው። እሷ ደግሞ በትትና ትመለስልካለች። እግዚአብሔር ቅዱስ ሚካኤል ረዳካል። ሚካኤል ካመንክ መቼም ትድናለህ። እሺ አባዬ፣ አጣይ ክፋክ አቱደቅ እሺ ወንድሜ፣ እሺ አመሰግናለሁ። ጋላቶማ ባዬ፣ ባዬ። እሺ ኦሮምኛ ትችላለ? ቲኮዴንዳ ቲኮ ቲኮ የደቡብ ልጅ ነካ? ኮምፕሊን ካርጉላት የሁሉም ሀገር ልጅ ነኝ። እኔ አንተ በጣም እኔ ደስ ይሉኛላችሁ። ለምንድ ታቃለህ? በጣም ከበፊት ጀምሬ እከታተላችኋለሁ። በጣም ነው የምወዳችሁ። ማርያምን በጣም ሙቤንን በጣም ነው የምወዳ ልጆች። ክንጭምር በጣም አመሰግናለሁ። ሻባየ ንዳሽባየ ሲንጃ ላጣጃላጣ አብረን ቅርብ ቀን አንድ ላይ እናያቸዋለን። እሺ በጸሎት አስቢኛት። እሺ አባት፣ ቅዱስ ሚካኤል እርዳክ። አሜን፣ አሜን ሪታ ናሂ ወንድሜ፣ እንዴት ነህ? ደህና ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። ደህና ነህ? ሁሉ ሰላም? እግዚአብሔር ይመስገን። ደስ ብሎኛል፣ እንደዚህ ሆነ እንደዚህ ሆነ ስላየሁ ወንድሜ። ወይኔ ኔትወርክ ያዘው። አዎ ታብታ ብዬ አረጉለት አይደለም እስቲ አብ አድርጉላ ኮምፕሊንክ ምናምን አድርጉለት። አይ ቅድም የሆነ ቪዲዮ ኮምፕሊንክ አድርጉ ምናምን እያለ ነበርና በሱ ነው። እኔ እንጃ። አይ ቢጆ ነው ይሄን ሳይሆን ቪዲዮ፣ ይሄን ያው ራሱ ቻት ላይ ነው የምቆጣ። እስኪ ሚዲዮ አትላኩ። ስማ ወላ አንጀቴን ይበላኛል ማርያምን ነው ኮሌጁ ያኔ አስ መጀመሪያ አየኩ ቪዲዮና አሁን እናት እየወረሰ ነው። በጣም በላችን። ይህ ማ የእሱ እናት የሆነ ቀን ቪዲዮ ሲሰሩ በጣም ነው አንጀት ነው ይበላችን። አዎ ያው የእናት አንጀት አድል፣ ምን ታድርግ ብላ ወደ ጎራ ትበል ታታ። በርጉለት እስኪ በጣም አመሰግናለሁ ይፋን ቤተሰቦች ወላሂ ልጆቹ ጎበዝ ናቸው። ታብታብ አድርጎ ነይ ቤተሰብ እና ያው እንግዲህ እግዚአብሔር መልካም ነው፣ ይስተካከላሉ ብዬ አስባለሁ። እውነት ለመናገር እግዚአብሔር የበለጠ በውብዬም እኮ መፍረድ አይቻልም። እውነት ለመናገር ማለት ነው። ስለት ነሽ እኮ ነገ ይፈረድብሻል። አዎ ምንም ቢሆን ሰው ሀገር የነበረች ልጅ ነች። ሁላችን በሰው ሀገር ነው ያለ ነው። በጣም ብቻ በመሀላቸው እግዚአብሔር መቤቴ ማርያም ገብታ ታስተካክላቸው ሕይወታቸውን። የትም ደርሰው እኮ እግዚአብሔር እኮ የሚመልሳቸው ካለ አንድ ላይ ይመልሳቸዋል። አዎ እግዚአብሔር ያውቃል፣ እግዚአብሔር ያውቃል። እሷም ያው አሁን ላይ ያው ስሜታዊ ስለሆነች ነው እንጂ እኮ እሱን ጠልተው አይደለም። እኔ ከመጀመሪያ ጀምሮ ነው ብዬ ከሰውታብ አርጉለት ነው ታብታብና ኮምፕሊክ ያርጉልክ እየለመንኩልክ ነው የተቋረጠ ነው ታብታብ። ወይ ወይ ደህና ነህልኝ ኮምፕሊንግ ካርጉለት የምትወዱ ኮምፕሊንግ ካርጉለት ደህና ነኝ። ወንድም አለም እንዴት ነህ? አለሁልሽ እህት አለም። እንዴት ደስ ይላል! በስመ አብ ዛሬ ደስ ደስ የሚሉ ሰዎች ናቸው የሚገቡት ቤቴ። አይ ናሂዬ፣ ለመናገር እኛ በጣም ነው የምንወድህ፣ በጣም ነው የምናከብረህ። እዚህ ጋር ውብዬን መጥላትም አይደለም አንተም መጥላትም አይደለም፣ ብቻ እመቤቴ ማርያም በመሀላችሁ ገብታ ነገሮችን ሁሉ ታስተካክለላችሁ። ደግሞ አንተ ጾሎት አድርግ፣ ፈጣሪን ያመነ ጥሩ ነው እና ጾሎት አድርግ። የማንንም ማስም አሁን ጊዜው ናህዬ፣ በጣም ከባድ ነው። ሰው ዋሽቶ ማጣላት እንጂ ዋሽቶ ማስታረቅ የለምና አንተም ደግሞ እግዚአብሔር መስኪን አሁን ወደ ራስ እየተመለስክ ነው። ነገሮች ሁሉ ይስተካከላሉ። አሁን አንተ ወደ አርባ ምንጭ ብትሄድ ውብዬ ምን ትሆናለች? ብቻዋን አዲስ አበባ ታውቃለህ። እና ነገሮች ሁሉ ይስተካከላሉ። እሞክራለሁ ግን በቃ አልፈልግም ምናምን የምትል ከሆነ ያው እናቴ ጋር ሂጅ። እዛ ትንሽ ጸበል ምናምን ገብቼ መለሳስ ጎዳና የወደኩ ሰው እኔም ብቻ ዝም ድጋሚ ደሴ ደሴ ደሴ እስካሁን አልመጣውም። ያው ከደሴ መጥተው ነው በጣም እውነት ፍቅር ያላቸው ናቸው። ሰብሰብ ብለው መጥተው ነው ከደሴ ፎ አድርገው ምናምን ተጫውተን ምን ብለው ነው የሄዱት። ግን ሄዳለሁ፣ ቀጠሮ ተያይዘናል። ደሴ የፍቅር አገር እውነት ነው፣ እውነት ነው። ደሴ የፍቅር አገር ነው። በጣም ወዝ ሁሉ ጠፋ። ምን ላርግ ታዲያ? ከትዳር ሰው ተለይቶ እንዴት ወዝ ይኖረዋል? ትዳር ትዳር ከትዳር ተለይቼ እንዴት ወዝ ይኖረኛል? ከልጆች ተለይቼ ችግር የለውም፣ ያልፋል። ይሄ ጊዜ እኮ ያልፋል። እናንተ ብቻ ከጎኔ ሆኑ፣ ያልፋል። ፈጣሪ ይኑር ከኔ ጋር ያልፋል፣ ያልፋል። ይሄ ወዝ ይመለሳል ብዬ አስባለሁ። እሺ እኔ ማግኘት አልፈልግም ድጋሜ ራቢ ራቢ ኪያ እስኪ ኛ የኔ ፋሚሊዎች ሰብሰብ ብበሉልኝ ሰብሰብ ብበሉልኝ። አንድ ሆፕ ፋሚሊዎች ሰብሰብ ብበሉልኝ። አብሉን አውጥቸዋለሁ። ለቲጂ ሰጣታለሁ፣ በቅርብ ግን መልስላታለሁ

በመጀመሪያ ስላስገባህ አመሰግናለሁ። ለምንድን ነው ውብዬን የምታልቅሰው? አንተ አታስተካክልም ናይ ወይ